አቆም አለ ብሎ እየተናገረኝ፣ ሌላ ምን አያለው? የናንተ ባር ላይ ትልቅ ምስጋና አያለው። አሜን ምስጋና ማየው። በሩ ምን አይነት በር ነው ብዬ እግዚአብሔር፣ ወደዚህ የሚያይ ቤት እንደዚህ እናንተ የምትገቡበት ቤት ከፊት ለፊታችሁ ሰፊ በር መንገድ ያለበት በር አየሁ። በስተቀኝ በኩል ያለበት ሳፋ ያለ ብዙ ቀጠሮች ያሉበት እዛ መንደር ላይ ያንተ ምስጋና

የሰራዊት ጌታ እግዚአብሔር ነው ያለኝ። ፍርድህን እፈርታለሁ። አሜን። ከጎኔ እሆናለሁ። አሜን። ጉልበት የለም፣ አቅም የለም። እነሱ እንዲህና እንዲህ ናቸው ብሎ ሰፈር ላይ ያወሩ ሰዎች፣ አሁንም ያወሩ ያሉ ሰዎች ለናተ ይገዛሉ። አሜን። እግዚአብሔር ግዢ አድርጋቸዋል። አሜን። ኃይል ይሆናቸዋል። አሜን። በረባና ባረባ ነገር እየተነሱ ከናንተ ጋር የሚከራከሩት በሰፈር ላይ ያሉ በረባ ባረባም ነገር እየተነሱ ምክንያት የሚፈልጉ ሰዎች አሉ። ክርክር አለ እግዚአብሔር ሆይ መቼ ነው ቀን የምታመጣልን እያላችሁ ነው አንተ ደግሞ በዚህ ሁሉ መሀልም አልገባም ለእግዚአብሔር ለቅቅ ያለው ትላለህ አ በዚህ ሁሉ መሀልም እኔ አልገባም ግን ለእግዚአብሔር ለቅቅ ያለው እግዚአብሔር ፍርድ ያወጣልልክ ነው እግዚአብሔር ፍርድን አወጣለ አሜን እኔ ያን ሰው ፍርድ እግዚአብሔር አሜን ሰው ሁሉ ያለው ፍርዱን

እግዚአብሔር መጥቶ አለኝ፣ በማንም አትገፋም፣ በማንም ተገፍተ ደግሞ አትወርቅም። እግዚአብሔር ኃይል ይሆናል። አሜን። አቅም ይሆናል፣ ጉልበት ይሆናል። ነው የሚሰራው ሰው ነው ከሀገር ውጭም ለአንተ የሚሆን ሥራ አዘጋጅ በሀያ ያህና እግዚአብሔር ይሾምሀለው ታላቅ ሰው አደርግሃለው ብርቱ ሰው አለ እግዚአብሔር አቆም አለው ብሎ እየተናገረኝ፣ ሌላ ምን አያለው? የእናንተ ባህር ላይ ትልቅ ምስጋና አያለው። ምስጋና ማየው። በሩ ምን አይነት በር ነው ብዬ እግዚአብሔር ወደዚህ የሚያይ ቤት እንደዚህ እናንተ የምትገቡበት ቤት ከፊት ለፊታችሁ ሰፊ በር መንገድ ያለበት በር አየው።

እግዚአብሔር ከገቡ ሰዎች መሃል ለቤት ሰራተኛ አያሳ አሜን አያ ተውሲ አይሞቱ አይገፉ፣ ግን ክብራቱን በአደባባይ ላይ ይመለከታል። በክብራቱ ሰራተኛ እንዲህ ለመገጠም ለመምታት ሁሉ ጊዜ ይፈልጋሉ። ብትሄድ እዚያ ለመምታት፣ እዚህ ባለይ በሁኔታ ለማግኘት የሚፈልጉ ከጠንቋይ ቤት ወደ ጠንቋይ ቤት የሚዞሩትን አያለው። እግዚአብሔር አሳልፈ አለ። ሁሌ ነው እዚህም ስራ ቦታ ከኔጋ ለመጋጠም ይፈልጉ ሁሌ እጅ እንደዚህ በጀርባም፣ በፊት ለፊትም ለመጣላት፣ ለመዋጋት ሁሌ ጊዜ ጀመርክ የሚባል ጀመር ሀል እንጂ ፍጻሜ አትደርስም። ብዙ ነገሮች በጅምር ላይ እያበላሽ ነው። እግዚአብሔር እንደዚህ ይለኛል፣ ከዛሬ ጀምሮ አይችልም አለ

እጅ እጅ የሚል ስራ እግዚአብሔር ከእጅ ይወሳል። እውነት ነው። የተሻለ ነገር እውነት ነው። ከብዙ ሞት ከብዙ ጭፍራ ነው እግዚአብሔር አድኖኝ ከናንተ ፊት እንዲቆም ያደረገኝ ይሄ ጌታ። በጣም አመሰግናለሁ። ቦታ ከብዙ ጠላት አስመልጠኝ ለዚህ

አሁንም ያ ቤት አልተኛም። ቤት አሁንም አልለቀቁም፣ አሁንም አልተውም አሉ። ግን አንተ ንቀ ል አሁን እግዚአብሔር ለእዚህ ይፈልጋሉ። አንተ ግን አትገኝም በፊታቸው። እግዚአብሔር አለብሳለሁ ሁ አለሁ እኔ ለዚህ ሰውዬ እግዚአብሔር ሹመት መ ያ ስት ብቻ አይደለም። እግዚአብሔር ያልታስቤ ሌላ ምዕራፍ ከብቶ በሌላ ምንጭ ትልቅ በርስ ይከፍታል። አሜን። የሥራ በርስ ይከፍታል። አሜን። አሁን ትንሽ ነገር ከምንሰራበት አልፌ የራሲ መኪና ኖሮ በትልቅ ሲኖ እንደዚህ ሥራ ዝንቀሳቀሳ። አሜን። የህንፃ መሳሪያ ቤት ትልቅን ከፍተ ብዙ ሰዎች መጥተው ካንተ ሲገዙሃል። አሜን። ቤቱ እንደዚህ የሚያይ ቤት እንደዚህ በሚያይበት ቤት ላይ አንተ ብዙ ትልቅ የህንፃ መሳሪያዎችን አቁሜ

ሲከራከሩ ለቀቄና ጠጋ አለ። ሶስተኛ ሰዎች የማይከራከሩ ምንጭ አሳልፈው አሳልፎ ግራቤ ሰጣው። አሜን። ክርክር ያለው ምንጭ አሳልፎ ሰጣለ። አንድ ሁለት ምንጮች አሉ። ማንም ሊከራከሩ የማይችሉ እግዚአብሔር አሳልፈው ይመስላቸው ከጎኒ እሆናለሁ፣ አቅም እሆናለሁ። ለዛው ደግሞ እግዚአብሔር አቆም አለው። አሜን። እግሬን ያዝና እግሬ አይሰበር ማለት ነው። እግሬ አይሰበር ድገምና ቢቻላቸው አንተ ሰብሮ ቤት እንድትቀመጥ ከጦንቃይ ቤት ወደ ጦንቃይ ቤት እየተሯረጡ እግሬ ላይ የሚያሰሩትን ስራ ያለው እግዚአብሔር ከእግሬ ላይ እሾቅነት እያለዋል። የተኛው እግር ነበር። አንዳንድ ጊዜ በሎሚ ጉልበት ላይ፣ አንዳንድ ጊዜ ስሜት የሚሰማው አሁንም ስሜት አለው ነው። በእግዚአብሔር ነው። ይሄ ምንድነው? እግሪ ታስሮ እንድቀርና አንተ ቤት ቁጭ

ስትሮጥ ምንም የለም ይሄ ምንድነው የእግዚአብሔር ፓውስ አገልግሎት ነው አሜን እግዚአብሔር ዝበታዊ ፋውስን ባንተ ላይ አርግ ይሄን እየተናገርኩ ልጅ ለ እ ቤትን መቃን ይዚ የምትስነት አለ እጅ ላይ ፋውስ ተቀምጧል እኔ እግዚአብሔር ሰው ነኝ እግዚአብሔር ተናገረው ነው የምናገረው እግዚአብሔር እጅ ላይ